መላውን የክርስትና እምነት ተከታዮች እንኳን ለጌታችን ለኢየሱስ ክርስቶስ ትንሣኤ በዓል በሰላም አደረሳችሁ በማለት መልካም ምኞታቸውን የገለጹት የካፋ ዞን ዋና አስተዳዳሪ አቶ እንዳሻው ከበደ ምዕመናን በጾምና በጸሎት እርቀ ሰላምና ፍቅር እንዲሰፍን ሲተጉ መቆየታቸውን አስታውሰዋል። የጾም ጊዜ በሰላም ተጠናቆ የፋሲካ በዓል እየደረሰ ስለሆነ በመንፈሳዊም ሆነ በሰብዓዊ አገልግሎቶች የተስተዋለው አኩሪ ልማድ ተጠናክሮ መቀጠል አለበት በማለት አሳስበዋል። ለመላው የክርስትና እምነት ተከታዮች እንኳን ለጌታችንና መድኃኒታችን ኢየሱስ ክርስቶስ የትንሣኤ በዓል ፓስካ በሰላም አደረሳችሁ። ባለፉት ሁለት ወራት የክርስትና እምነት ተከታዮች በጾም በጸሎት ከፈጣሪው ጋር እየተገናኙ የቆዩበት ጊዜ ነው። በነዚህ ጊዜያቶች ውስጥ የታመሙ ሰዎች ምሕረት ሊያገኙ የሚችሉበት ሁኔታ እንዲኖር፣ የተቸገሩት ከችግራቸው ወጡ የሚችሉበት ሁኔታ እንዲኖር የተጣሉ ሊታረቁ የሚችሉበት ሁኔታ እንዲኖር በአጠቃላይ ለአካባቢ ሰላም፣ ለሀገራችን እድገት ስጸልዩ ስተጉ ነው የቆዩት። አሁን ጊዜው ደርሶ ደግሞ የስቅለት በዓልና የፋሲካ በዓል ደርሷል። በእነዚህ ቆይታዎች ውስጥ እንዳደረጉት ሁሉ በዓሉ ስደርስ ከጎረቤቶቻቸው ጋር ከወዳጅ ዘመዶቻቸው ጋር በተለመደው ኢትዮጵያዊ ባህል በጋራ ማክበር የሚችልበት ሁኔታ እንድኖር በዚህ አጋጣሚ ማሳሰብ ፈልጋለሁ። በዓሉን ከሌሎች እምነት ተከታዮች ጋር በጋራ ማክበር ይገባል ያሉት አቶ እንዳሻው ደጋፊ ያጡ ወገኖችን ከመርዳት አንጻር የተለመደው ኢትዮጵያዊ ባህል ተጠናክሮ መቀጠል አለበት ብለዋል። ከእምነቱ ውጭ ያሉ ወንድም እህቶቻችንም አሉ። በተለይ የተቸገሩ ጧሪ ያጡ ደካማ ወገኖቻችን አሉ ከነዚህ ጋር አብረን በጋራ ተደስተን ማሳለፍ የሚችልበት ሁኔታ እንዲኖር ከዚህ ቀደም እንደተለመደው ሁሉ ዛሬም እነሱን በማሰብ በመደገፍ አብረን ተደስተን ማሳለፍ የሚችልበት ሁኔታ እንዲኖር የተለመደው ድጋፍ፣ መተባበር፣ አብሮነት እንዲቀጥል እያሳሰብኩ በዓሉ ያለምንም የጸጥታ ችግር እንዲከበር ዝግጅት መደረጉን በመጠቆም ሕብረተሰቡም ከጸጥታ አካላት ጋር በመሆን የበኩሉን እንዲወጣ ጥሪ አቅርበዋል። ከበዓሉ ጋር ተያይዞ ሊከሰቱ የሚችሉ የተለያዩ ችግሮች ካሉ ደግሞ እግረ መንገድ አብሮ አሰብና መተባበር ተገቢ ይሆናል። በግብይት ወቅት የሚፈጠሩ ችግሮች ይኖራሉ። በቤቶች አካባቢ ሊከሰቱ የሚችሉ ችግሮች ይኖራሉ። በመንደር አካባቢ የሚኖሩ ነገሮች ይኖራሉ። የበዓላችን እንዳይበላሽ ተገቢውን ጥንቃቄ ማድረግ የሚያስፈልግ ነው የሚሆነው። ስለዚህ የጸጥታ ችግር እንዳይከሰት በጋራ በመተባበር ያንን የጸጥታ ችግር ማስቀረትና መጠበቅ እጅግ በጣም ጠቃሚ ነው። ምናልባት ከአቅም በላይ የሚሆኑ ነገሮች ካሉ ችግሮች ካሉ ደግሞ የጸጥታ ኃይል አለ፣ ፖሊስ አለ። ጥቆማ በማድረስ መረጃ በመድረስ በዓሉ በሰላም ልጠላልፍ ልናሳልፍ የሚችልበት ሁኔታ እንዲኖር ማድረግ ያስፈልጋል። የጸጥታ አካላትም ሁሌም ተልዕኳቸውን ለመወጣት ዝግጁ መሆናቸውን ገልጸው በዓሉን በጋራ ተደጋግፎ ማሳለፍ ይገባል በማለት ዋና አስተዳዳሪው ጥሪ አቅርበዋል። የጸጥታ ኃይሎቻችንን በዚህ አጋጣሚ ህብረተሰባችን በዓሉን በሰላም ተደስቶ ማሳለፍ የሚችልበት ሁኔታ እንዲኖር የሚያስችል ተገቢውን ድጋፍ እያደረጉ ያሉበት ሁኔታ ነው ያለው ቅድመ ዝግጅት ያጠናቁበት ሁኔታ ነው ያለውና በጋራ ተጋግዘን በዓላችንን በደመቀ ሰላማዊ በሆነ መልኩ ማሳለፍ የሚችልበት ሁኔታ እንዲኖር በዚህ አጋጣሚ መልእክት ማስተላለፍ ፈልጋለሁ። በመጨረሻም በዓሉ የሰላም የጤናና የደስታ እንዲሆን መልካም ምኞታቸውን ገልጸዋል። መልካም በዓል እንዲሆን ይመኛለሁ። በዓሉ የሰላም የጤና እንዲሆን መልካም ምኞትን መግለጽ ወዳለሁ። አመሰግናለሁ።